ለምለም የተንቢ ያንቺን ይህን ቪዲዮ ስመለከት እንዴት ደስ እንዳለኝ በምን አይነት ስሜት ለምገልጸው እራሱ አላውቅም። መጣው ነው ደስ ያለ ሀቂቃ ማለት ነው። ሀገራችን በጦርነት ጊዜ የመታ ወሎ ላይ የሰራችውን ቁም ነገር መቼም ቢሆን አልረሳውም። በጣም ጃብ አድርጋ ፏ ብላ በቃ በጣም የሚያስደስት ቪዲዮ ተመለከትኩና ወላሂ እኔ ስመለከተው አላመንኩም ነበርና አሰላሙ ዓለይኩም ወራህመቱላህ ወበረካቱሁ ወደ የተከበራቸው የነጃህ ሚዲያ ተመልካቾች እንደምን አላችሁልኝ? ሁላችሁንም ሰላም ብያለሁ። ዛሬም በድጋሚ በሌላ ቪዲዮ ተገናኝተናል። ውድ ተመልካቾች እንግዲህ በጣም ጠፍቻለሁ አውቃለሁ። ከዚህ በኋላ ኢንሻ አላህ በየቀኑ አንዳንድ ቪዲዮ ወደ እናንተ ማድረስ ይሆናል ማለት ነው አዳዲስ መረጃዎች አዳዲስ ነገራቶች ኢንሻአላህ በጣም ብዙ ነገሮችን ከዚህ በኋላ የምታገኙ ይሆናል ማለት ነው። ለመጥፋታቴ ግን በጣም ይቅርታ ጠይቃቸዋለሁ። ቪዲዮውን ላይክ በማድረግ ጀምሩት ለብዙዎች እንዲዳረስ። ውድ ተመልካቾች እንግዲህ የዛሬው ልጅላቸው የቀረብኩት ቪዲዮ ለሁለት ሰዎች ሂዲያ ንመኝ ነበር በጣም ማለት ነው። ሶሻል ሚዲያ ከማውቃቸው አንዷ ከሀገር ውስጥ ያለች ናት፣ አንዷ ደግሞ ከሀገር ውጭ ያለች ናት እና ከሀገር ውጭ ያለችዋ መጨረሻው ምን እንደሆነ እነግራቸዋለሁ። ሀገር ውስጥ ያለችዋ ደግሞ ለምለም ናት። ለምለም የተንቢ በጣም በጣም ሂዳያ ከምመኝላቸው ጓደኞች መካከል አንዷ ናት እና ሀቂቃ በጣም ስነ ምግባሯ ስርአቷ፣ ብቻ ብዙ የስራ ፍላጎቷ ብዙ ነገሯ ያስደስተኛል እና የምር ሂዳያን ከመመኝላቸው ሶሻል ሚዲያ ላይ አደብ ከሆኑ ወይም አደብ ካላቸው ሴቶች መካከል አንዷ ናት። ለምለም የተንቢና አንድ ተመለከትኩኝ፣ ሂጃብ አድርጋ ፏ ብላ፣ በቃ በጣም የሚያስደስት ቪዲዮ ተመለከትኩና ወላሂ እኔ ስመለከተው አላመንኩም ነበር። እና እንዴት ነው ያማረባት! ማሻአላ ተባረከ ራህማን ማሻላ ብያለሁኝ። ወላሂ ተመኘሁኝ፣ ሂዳያን ተመኘሁላት። ያሬት ይህን ቪዲዮ ለተንቢ አድረሱላት እባካችሁን። እንደምትመለከተው እርግጠኛ ነኝ። በሂጃብ በጣም ታምር ያለሽ። ውበትሽ በሙሉ ጉልት ብሎ የወጣው በሂጃብ ነው። ሂጃብ ምን ያህል ውበት እንደጨመረብሽ እንጃ፣ እንዴት ብዬ እንደምገልጸው ራሱ አልችልም ወላሂ እና ወላይ በህይወቴ ሁለት ሰዎች ሚዲያ በጣም በጣም እመኝላቸዋለሁ፣ ከሶሻል ሚዲያ ማለት ነው። እና አንደኛዋ እንግዲህ ቅድም እንደነገርኳችሁ ከሀገር ውጭ ያለች ናት፣ አንደኛዋ ደግሞ ከሀገር ውስጥ ያለች ናት። እና ከሀገር ውስጥ ያለችዋ የለምለም የተንቢ ናት። ቪዲዮዋን እስኪ ተመልክተን ተመልሰን እንገናኛለን ማለት ነው። ቪዲዮ ስትመለከቱት እናንተ ምን ተሰማችሁ? ይሄን የለምለም የተንቢን ቪዲዮ አይቶ ማን ያልደነገጣለን? ይ በጣም የደነገጥኩት ወላሂ እንዴ ሰለበች እንዲ የነበር መጀመሪያ እንደውም የደነገጥኩት በኋላ ላይ ያው ቪዲዮዎችን ስመለከት ነው እንደገና የገባኝና፣ እስኪ ለማንኛውም ቪዲዮ ላስመልክታችሁ እናንተም ሂዳያን ተመኙላት። ሀቂቃ በጣም ምርጥ ጀግና ሴት ናት። ሀገር ወዳድ እንዲሁም ደግሞ ሰው ተቀባይ፣ እንግዳ ተቀባይ ናት። ይህን አስመስክራለች። ሀገራችን በጦርነት ጊዜ መታ ወሎ ላይ የሰራችውን ቁም ነገር መቼም ቢሆን አልረሳውም። በጣም ብዙዎች ብዙ ነገር ሶሻል ሚዲያ ላይ ለይስሙላ ወይም ለታይታ ብዙ ነገር አድርገዋል። በዛ ጦርነት ወቅት ግን ለምለም ተንቢ ሀገራችን ወሎ ላይ ሄዳ የሰራችውን ታሪክ ነችን ቢሆን አልረሳውም። እና እስኪ ይህን ቪዲዮ ተመልክተን ተመልሰን እንምጣና ከዛ በኋላ ደግሞ ሁለተኛዋን ጀግና ሴት የምንመለከት ይሆናል ማለት ነው። ቪዲዮውን እንመልከተው። እህቶቻችን ሂጃብ ልበሱ ሲባል ዋና የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ ፀጉርን መሸፈን አይከብደውም ነበር። ልቡ ስላላመነ ነው ፀጉር ያልተሸፈነ ወደዛ መሄድ ያልቻለው ለዛ ነው። እህቶቻችን ሂጃብ ልበሱ ሲባል ዋና የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ ፀጉር መሸፈን አይከብደውም ነበር። ልቡ ስላላመነ ነው ፀጉር ያልተሸፈነ ወደዛ መሄድ ያልቻለው ለዛ ነው። እንግዲህ ሁሉ ተመልካቾቼ ለምለም ተንቢ በዚህ መንገድ ነበር እንግዲህ ሂዶን የለቀቀችው። በጣም ነበር የደነገጥኩት መጀመሪያ ስመለከትኩና ዋው ማሻ አላህ ብያለሁ። አላህ ስብሓነ ወተዓላ ሂዳያን ይወፍቅሽ። እኔ ወላሂ ለምወደው ሰው ልመኘው የምችል የመጨረሻው ነገር የመጨረሻው በቃ የደስታ ጥግ ምንድነው ሂዳያ ነው አይደለም። ስለዚህ አላህ ሂዳያን ይስጥሽ። ኢንሻአላህ ኢስላም ትወፈቂ። በጣም ደስ ይለኛል። ሁለተኛዋ ጀግና ሴት ደግሞ ከሀገር ውጭ የምትገኝ ናት፣ ፈረንሳዊት ናት። በጣም ብዙ ጊዜ ይከታተላታል ሶሻል ሚዲያ ላይና ምች እንዲች ሴት የምትሰልም ነበርና በምትመለከቱ መንገድ ሰልማ ቁርአን ስትቀራ ተመለከትኳትና በጣም ነው ማሻ አላህ ያልኩት። አላህ Subhanahu Wa Ta'ala ሂዳያን ሂዳያ የሚሰጠው ለፈለገው ሰውና ለወደደ ሰው ብቻ ነው እንጂ የችኛ ሁለተኛዋ እህት በጣም ስመኝላት የነበረችው ሂዳያ እንግዲህ ሳልማ ቁርአን እየቀራች ነው የተመለከትኳትና ቁርአን በተጅዊድ Subhanallah በሚያምር ድምፅ ነው የምትቀራውና እንሻአላህ በሂደት ብዙ ነገራቶች ታስተካከላለች። ሂጃቧ ምኗ ብዙ ነገሯ እንደሚለወጥ ተስፋ አደርጋለሁ። እና ነገር ግን እስኪ ቪዲዮን ተመልክተን ተመልሰን እንምጣ። ምን ያህል ጀግና ሴት እንደሆነች ማለት ፈረንሳዊት ሰለምቴ ናት። አላሁ አክበር በጣም በቅርቡ የሰለመችው ግን ቁርአን እንዴት አድርጋ እንደምትቀረው እንመልከት።

መልእክት ሰምተን ተመልሰናል ማለት ነው። ተንቢም እንግዲህ ቅድም እንደነገርኳችሁ መልእክቴን አድርሻለሁ፣ እንደሚደርሳትም ተስፋ አደርጋለሁ። ሁለተኛው ጀግና ፈረንሳዊት እህታችን ደግሞ እንደተመለከታችኋት ቁርአን በዚህ መንገድ ነው የምትቀረው። እና ሰዎችን በመልካቸው ብቻ እያየን ወይ ባለባበሳቸው እያየን ወይም ደግሞ ባሉበት ሁኔታ እያየን ልንፈርጃቸው አይገባም ማለት ነው።

መጨረሻው ያማረ ሊሆን ይችላል በአላህ ፍቃድ ማለት ነው። እና ሁስነል ሁሉቅን ከየትኛውም ሰው መልካም ነገር ነው ብለን ልንቀበለው ይገባል። እና እኔ እህት የለምለም የተንቢን እያስገደልኳት አይደለም ኢስላምን፣ ነገር ግን ታውቋለች፣ ከእነሱም ጋር ኑራለች። ሳውዲ አረቢያ በነበረችበት ሰዓት ምናምንና ይህ ነገር ስመለከት ያሬት በጣም የተመኘሁት ወላሂ፣ በጣም በጣም ነው። በቃ አለባበሱን ስመለከት ነው ማሻ አላህ ነው ያልኩት። በዚህ አይነት ደረጃ በማየቴ ማለት ነው እና እንሻላህ ደግሞ መጪው ደግሞ ተሳክቶ እንደምንመለክተው አልጠራጠርም ቢዝኒ ራህማ ማለት ነው። ኤኒዌይስ ሶሻል ሚዲያ ላይ ያላችሁ እህቱ፣ ወንድሞቼ ኢስላም እናንተ ላይ ስላለ ብቻ ወይም ስላም ስለያዛችሁት ብቻ በቃ እንደ ኖርማል ነገር አትመለከቱት። በጣም ብዙዎች ኢስላምን ይመኛሉ። በጣም ብዙዎች ስለ ኢስላም ብዙ ያወራሉ። ግን አላህ ሱብሃነ ወተዓላ የፈለገውን ሰው ብቻ ነው ኢስላምን የሚሰጠው እና ምናልባትም እውነትም ኢስላም ለሚፈለገው ሰው አላህ ሱብሃነ ወተዓላ የፈለገው ሰው ብቻ ነው የሚሰጠው እና ስለፈለግን ወይኛ ጋር ስላለን መጨረሻችን ምን እንደሆነ አናውቅም። አላህ ሱብሃነ ወተዓላ ኻቲማችንን ያሳምርልን። ሁላችን ዱዓ ልናደርግ የሚገባው ነገር ስራዎች በመጀመሪያ ሳይሆን በመጨረሻቸው ነው የሚለካውና፣ አላህ ሱብሐነሁ ወተዓላ ኻቲማቸው የእኛን የሚያሳምርልን፣ እንግዲህ ሂዳያን ለሁሉም ደግሞ አላህ ሱብሐነሁ ወተዓላ ይወፍቅልን። ማለት ነው ሀቂቃ ማለት ነው። የውስጥ ስሜቴን በዚህ ቪዲዮ ብቻ መግለጽ አልችልም። ይህን ቪዲዮ ስመለከት ለምለሜ ተንቢ ያንቺን ይህን ቪዲዮ ስመለከት እንዴት ደስ እንዳለኝ በምን አይነት ስሜት ለመግለጽ እራሱ አላቅም። በጣም ደስ ያለኝ ሀቂቃ ማለት ነው። ለምን በጣም ታማኝ፣ ጀግና፣ ስራ ወዳድ በብዙ በብዙ መልካምነቷ የምትታወቅናትና ምናልባትም እንሻ አላህ ግዲህን ቪዲዮ የሚደርሳት አላህ